ሲልተር ምናምን ትጠቀማለህ? እን አረ፣ የተፈጥሮ ቆዳዬ ነው። ሰላሚቱ ፋሚሊ እንዴት ናችሁ? እንግዲህ ዛሬ እሁድ ነው ማለት ነው። እሁድን እንግዲህ ሁላችንም በቤት ነው የምናሳልፈው ማለት ነው። ስለዚህ ለምን ፈታ አላረጋችሁም ብዬ አሪፍ አሪፍ እንግዲህ የቲክቶክ እና የተለያዩ ፈኒ ቪዲዮዎችን ለእናንተ አዘጋጅቻለሁ ማለት ነው። ኛ ፈታ የምትል በቪዲዮ ማለት ነው። የአጭር ደቂቃ ነች፣ ግን ያው በጣም አዝናኝ ቪዲዮዎች ናቸው ነው ማለት ነው። እስቲ እኒ ማለት ነው እንዲህ ይሄ ነገር ቆይ ፀጉር ብቻ አልነበረ የሚሰራው አሁን ደግሞ በጺም ተጀመረ። ወይ ዘንድሮ ሎ ማናየ ጉድ የለም። ድምፁ ነው ያጠፋት። ኮፒራይት ሙዚቃ ስለሆነ ነው። እንቲ እኔ መጨረሻ ሪዛልቱን ለማየት ነው። በጎት የምር አሪፍ እየሰራው ነው ግን እሱ መጨረሻ ያለው እንዴ አረላሽ እሱ ኋላ አላድ እንመለስ ቆይ እንዴ፣ በቃ ጨረሰ። አረ ሼም ነው እንዴ! የገና አባት አስመስሉ ይለቀዋል ልጁ። አይ እኮ በቃ መጨረሻ ነው። ሰላም ነው ነበር አንተ፣ ይሻላል። መገናኛ ሌቦች ጭራሽ እየዘፈኑለት ነው የሚሰርቁት

በእውነት ለስብስብ ነው። በቃ ቲክቶክ እየገባ ያሉት። ኧረ ፈታ ፈታ የሚያደርጉ ቪዲዮዎች ይመቸዋል። ጸጥ ጸጥ ይላል። ቪዲዮዎች ነው የሚሰራው። ቅጣት በኩላሊት ነው ብዬ ይሻለሁ። በኋላ አልሰማሁም ምናምን። አረ ወይኔ በላቸው። አንተ ምንም ወራን የሚባል ነገር የለም። ልጅቶ በእናትህ እንደዚያ ወሬ አታውራ። በነገራችን ላይ በጣም የበላቸው ቪዲዮዎች እንደውም የሆነ ታይም ላይ የእሱን ቪዲዮዎች ሙሉ ለመስራት አስባለሁ። በጣም ፈታፈታ የሚያደርጉ ቪዲዮዎች ነው ያሉት፣ የበላቸው። እስኪ የሚመቻችሁ ኮመንት ስር ነገሩኝ። የኢንፊኒክስ ርላሽ ባሱ ሞልቶ ማለት ነው። ባስ መሰለኝ እንግዲህ አዎ። ቦርሳ ወደጅን ያደረገው እርግጠኛ ነው። በቃ ትንሽ መንገድ እንደሄደ ለዛ በመገናኛ ከሆነ የቀድሙ እንደ ቀድሙ ቪዲዮ ማለት ነው። ቦሌ ላይ ለሚለምኑት እናት ሀምሳ ብር ስሰጣቸው። ቦሌ ላይ ለሚለምኑት

አረ ተረጋጋ እስቲ ምንድን ነው ሚዳቆና ነብር ቀኑን ሙሉ ናሽናል ጂኦግራፊ ቀረፃ ካደረጉ በኋላ ማታ ወደ ቤታቸው ሲመለሱ በድብቅ የተቀረጸ ይላል ነው እሺ እንዴ ኖ አንዴ ቀን ሲፋለሙ ውለው በቃ እሱ እሷን ለመብላት ያለው ነገር ናሽናል ጂኦግራፊ ተቀረጸ። ከዛ በኋላ አሁን ወደ ቤት እየገቡ ነው። ቢሃይንድ ዘ ሲን ነው ማለት ነው። ኧረ መሻችሁ። ኧረ ሜመሮች አሉ ተቻላችሁ። ጭራሽ ወፍ እኮ ዞር ብሎ ባላያት። ወይኔ ወይኔ፣ ደግሞ የሚቀርጹ ይስቃል ወንድማችን ከአሜሪካ ዲ መልሶ የራሱ የያዘ እንትን ያለው ሳይክል አልጀለጠውም ቢያግዘው ምን አለበት? እየቀረጸ ይስቃል ግፈኛ። በስተው ደውሎ ምንድነው አልሄድም መውጣ ይገለኛል። ወደ አሜሪካ ልወስደው እፈልጋለው። አሜሪካ ካፌ አልስማ ብሎት ነው ጆሮ እንዲሚያረግ ኧረ በላቸ በላቸው አስተናጋጅነት እንዲሰራ ፈልጋለሁ በላቸውን፣ አናግርልኝ ብሏል። እና ፍቃድ ልጠይቅህ፣ እንዴት አሜሪካ ነው ተስማማለ ወይ? ንገረን። ለመወጣ ብላ ትሄድም ፈርተክ ምን? አንተ ምንድን ነው ሰውየው? ደህንነቱን ጠብቄ እዛ ስራ እንዲሰራ አደርገዋለሁ ብሏል። ቃል ገብቷል። እ በኢፊ ፊት ለፊት ነው ከፈለግ፣ ፊርም ጠይቀው። አጀብ ሞጣ በቀደም ጃምቦ ቤት ገብቶ መጠጥ ቤት ገብቶ አንዱ አንተ ማን እንደሆነ እየቀረጹ እንትን እሱን ነው የሚናገረው ብሎ እንደዚህ ማክስ ደቅኖ ሽርጡን አንድ ወር በአዲሱ ፌስ ትላለም በባዶ ኪስ ምድር ምደም መገንፈል ምድ ቀባሪ መሰብሰብ ነው ትርፉ። መገልፈጥ ሶሪ በባዶ ኪስ መገልፈጥ ወይ አማርኛ ልጅ አደለውም። በባዶ ኪስ መገልፈጥም ሆነ ሰው ማስገልፈጥ ቀባሪ መሰብሰብ ነው ትርፉ፣ ማፊ ፋይዳ ከቤቢ። ለዛም ነበር እስከዛሬ ማስኬን ከመወልቅ ፓንቴን በወልቅ ይቀለኛል ምናምን እያልኳቸው ተሰክሳቸው ይክረምት። አንድ ኦፈር ነበር የምፈልገው። ደህና ሳንቲም ያለው እግዚአብሔር ረዳኝ ተሳካይ ደርሰናል። እዚህ ግን በነገራችን ላይ አንድ ብር እውነት እኔ አልዋሻችሁም። የበፊት በማስኩ እያለ የሚሰራቸው ሮስት ቪዲዮዎች እና አሁን ግን በቃ አንድ አልሆነልኝም። ለምን እንደሆነ አላውቅም። ማንነቱን ካየው በኋላ ቪዲዮቹ እንደበፊቱ ፈኒ አይደለም። እንደ እኔ ማለት ነው። እንደ በፊቱ ቢሆን አሪፍ ነበር። እንደዛው ማስኩን እንዳላረገ ማለት ነው። ምንድን የሚለው

ሁሉም እንደዚህ ሙድ አምጥታል። የሆነ ሙዚቃ ይከፈትላቸዋል። መቼም ሁሉም እየራሱ ዳንስ ሳቅና ያው መቶ ብር ትወስዳለህ። በደምብ ሳቅ እያለቀስክ እዛ አክ ነው። ማርያምን! ይሄ ቪዲዮ በጣም ሆነ። በቃ አለ አይደል? ምንም በቃ ለመሳቅ እየሞከረ የተረዳውት ነገር ማለት ነው። ከውስጥ ካሁን እርግጠኛ ነኝ፣ በቃ የሆነ ከላይ ከላይ ማስመሰል ነው እየሳቀ ያለው ማለት ነው። በቱርክ በጣም ደህና እንደሆነች እንዲሁም በቅርቡ ወደ ኢትዮጵያ እንደምትመለስ አውግታናለች። እና በቅርቡ ያው ሳሮን አየለ ወደ ኢትዮጵያ ትመለሳለች ማለት ነው። አጋይዞች የዛሬ ቪዲዮ ይሄን ይመስላል ማለት ነው። ያው አጭር ደቂቃ ነች። እንደዚህ ዓይነት ቪዲዮ የምትፈልጉ ከሆነ ኮሜንት ስንገሩ ማለት ነው፣ በአሪፉ ምሰራላችሁ ይሆናል እና የዛሬ ቪዲዮ ይሄን ይመስላል ማለት ነው። በጣም ለእኔ ፈታ ያደረጉ ቪዲዮዎች ናቸው ማለት ነው። ያው እሁድን በቤታችሁ ከሆነ ይሄን ቪዲዮ በማየት ፈታ ማድረግ ትችላላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው አሪፍ ቪዲዮ እስከምንገናኝ ቻው።